ብእሲ ሆነ ሞት ወበካልእ ብእሲ ሆነ ትንሣኤ ሙታን። በመጀመሪያው ሰው ሞት መጣ፣ በሁለተኛው ሰው ደግሞ ትንሣኤ ሆነ። አሁን በቅዳሴው መካከል በተነበበልን የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 15 ቁጥር 21 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። እንደምን አመሻችሁ። እግዚአብሔር ይመስገን። እንኳን አደረሳችሁ እንኳን አውራ አደረሰን አሜን። አምላካችን እግዚአብሔር ሁላችንም እስከዚህ ሰዓት ጠብቆ በዚህ ቅዱስ ቦታ ተገናኝተን ይህንን ታላቅ የሆነውን በኩረ በዓላት የሚባለውን የጌታን የትንሣኤ በዓል ለማክበር ስለሰበሰበን ስለረዳን ስለፈቀደልን ለእሱ ከምስጋና ይግባው። በቤተ ክርስቲያን የሚከበሩ የጌታ ታላላቅ የሚባሉ ዘጠኝ በዓላት አሉ። ከዘጠኙ በዓላት አንዱ ይሄ ነው ትንሣኤ ክርስቶስ። በተለይ ይሄ በዓል በኩነ በዓላት ተብሎ ይነገራል። የበዓላት ቁንጮ የበዓላት መጀመሪያ የበዓላት ዋና እንደ ማለት ነው። ሌሎቹ በዓላት አስፈላጊ አይደለም ማለት አይደለም። ነገር ግን በተለይ በምስራቃውያን በኦርቶዶክሳውያን አብያተ ክርስቲያናት ይህ በዓል የተለየ ድምቀት ያለው በዓል ነው። እንግዲህ ይህ ባለንበት ሀገር ያው ትንሣኤ ይከበራል። ነገር ግን ከትንሣኤ ይልቅ በጣም ደምቆ የሚከበረው ማን ነው? ልደት ነው። በኦርቶዶክሳውያን ደግሞ ልደትንም እናከብራለን፣ ግን ደግሞ ትንሣኤ ደግሞ የተለየ ቦታ አለው። ለምንድን ነው? ልደትም እውነት ነው፣ ትልቅ በዓል ነው። ያ የማይታየው የታየበት የማይጨበጠው የተጨበጠበት የማይዳሰሰው የተዳሰሰበት ያ ንጉሠ ሰማያት ወምድር መድኃኒታችን ኢየሱስ ክርስቶስ በከብቶች በረት የተገኘበት፣ ያንን ሁሉ ደግሞ ያደረገው ለኛ ስለሆነ ልደቱ ታላቅ በዓል ነው። ትንሣኤው ደግሞ እንግዲህ ቆይቶ 33 ዓመት ከሞላው በኋላ ብዙ አገልግሎቶች በዚች ምድር ላይ ፈጽሟል። እንግዲህ ከልደቱ ወዲያው ወደ ስደት ሄደ። ከዚያም ተመልሶ በናዝሬት አደገ። ሲያድግም ደግሞ ለእናቱ እየታዘዘ ነው በየጥቂቱ ነው ያደገ። በተለይ ደግሞ 30 ዓመት ሲሞላው በዮርዳኖስ ተጠምቆ ከዚያም ወደ ወደ ቆሮንቶስ ሄዶ ለአርባ ሌሊትና ለአርባ መዓልት ከጾመ በኋላ አገልግሎቱን በይፋ ጀምሯል። እና በተለይ በዚህ በሶስት ዓመት ከስድስት ከሶስት ወር አካባቢ ያሉትን ጊዜያት እየዞረ ሲያስተምር ነበር። ህሙማንን ህሙማነ ስጋን በተአምራቱ እየፈወሰ ህሙማነ ነፍስን ደግሞ በትምህርቱ እያዳነ ቆይቶ በመጨረሻው ሰዓትም እንግዲህ ሰሞኑን ከሰኞ ዕለት ጀምሮ እንዳየነው የመከራው ቁንጮ ብዙ ጽዋተ መከራ ተቀብሎ ትናንትና፣ እንዳከበርነው ከትናንት ወዲያ ማለት ነው፣ አርብ ዕለት ሁሉ መከራ ከተቀበለ በኋላ ያን ሁሉ ሁኖ ፍኖተ መስቀልን ተውዞ ቀራንዮ ኮረብታ ላይ ተሰቅሎ ሞቶ ሶስት መዓልት ስለ ሶስት ሌሊት ከቆየ በኋላ ሞትን በሞቱ ድል አድርጎ እየተነሳበት ታላቅ በዓል ስለሆነ ነው። ሰቃላያኑ ወይም ደግሞ የሰቀሉት ሰዎች ክርስቶስን ሲሰቅሉት ሲገሉት፣ የክርስቶስ ነገር እስከ መቃብር ድረስ ብቻ ነው ከመቃብር በኋላ ታሪኩ ነው ይቀራል እንዲህ አይነት ሰው በዚህ ዘመን ተነስቶ ነበር ተብሎ የሚተረከ እንጂ ከዚያ የተለየ ታሪክ አይኖረውም ብሎ ነበር ያሰበው። ነገር ግን ትንሣኤው ያሳየን ይሄን ያለ ትንሣኤውን ትንሣኤው ያስተማረን ኢየሱስ ክርስቶስ እነሱ እንዳሉት ፍጹም ሰው ብቻ ሳይሆን ወይም ደግሞ ሩቁ ሳይሆን ፍጹም አምላክ እንደሆነ ከአምላክ ከባህሪ አባቱ ከአብ ቅድመ ዓለም የተወለደ ድህረ ዓለም ደግሞ ከእመቤታችን ከቅድስት ድንግል ማርያም የተወለደ አምላክ ወልድ አምላክ እንጂ እነሱ እንዳሰቡት በተለያዩ ዘመናት እንደተነሱ ሰዎች ብቻ እንዳልሆነ ከዚያ የተለየ አምላክ መሆኑን ያየንበት፣ የተረዳንበት፣ የተረጋገጠበት ስለሆነ ትንሣኤ በተለየ መልኩ ይከበራል። ምክንያቱም የእሱ አምላክነት፣ የእሱ ፈጣሪነት፣ የእሱ በሞት ላይ ያለው ስልጣን የተገለጠበት በሞቱ ለሞት ደምሰሶ በሞቱ ሞትን ያጠፋበት ያንን የሲኦልን ኃይል ከንቱ ያደረገበት ሞት ለዘመናት አሁን ሐዋርያው ቅዱስ ጳውሎስ እንደነገረን በሰዎች ላይ ሰልጥኖ ነበር። ሰው ስለበደለ ብቻ ሳይሆን በደለም አልበደለም በመጀመሪያው ሰው ኃጢአት ምክንያት ሁሉም ተፈርዶበት ነበር። በሞተ ስጋ ላይ ሞተ ነፍስ በርደተ መቃብር ላይ ርደተ ገሃነም ተፈርዶበት ይኖር ነበረ። በዚህ አዎ በዚህ በመጀመሪያው ሰው ምክንያት ሞት ወደ ዓለም መጣ። ለኋላ ነው ጠቅላላ ነው ታላላቅ የሚባሉትን ሰዎች እንኳን አልማል በጣም ምና ከብራቸው ዛሬ ስለ ሃይማኖት ስንናገር የምንጠቅሳቸው ስለ በጎ ምግባር ስንናገር የምንናገርላቸው መጽሐፍ ቅዱስ በተለይ ኦሪቱ ብዙ የጻፈላቸው ሰዎች እንኳን ከዚያ ማምለጥ አልቻሉ። ምክንያቱም ያ በአዳም ምክንያት የመጣው ኃጢያት የመጣው ውርስ ነበር። የውርስ ኃጢያት ይባላል። ከነሱ እኛ ምናውቀው ገዘው ነው ሲወረስ ምናውቀው። ከአዳም ግን የተወረሰው ምንድነው? ኃጢያት። የውርስ ኃጢያት ይባላል። በአዳም የመጣ በልጆቹ ደግሞ የተላለፈ የውርስ ኃጢያት ብቸኛዋ እመቤታችን ቅድስት ድንግል ማርያም ናት። ያው የውርስ ኃጢያት ከዚያ በላይ ያለው ሰው ሁሉ መድኃኒዓለም ኢየሱስ ክርስቶስ መጥቶ በዚህ ዓለም ላይ ተሰቅሎ ያዳነ ወይም ደግሞ ያጠፋው ያንን የውርስ ኃጢአት ነው። በውርስ የሚመጣው በእኛ ላይ ስለበድን ሳይሆን ከአዳም ስለተወለድን ብቻ የሚመጣው ኃጢአት ለማስወገድ ነው የመጣ ስለዚህ ሐዋርያው እንዳለው ሰው በዚያ በመጀመሪያው ሰው ምክንያት ኃጢአት ወይም ደግሞ ሞት በዓለም መጣ፣ ገባ፣ ሰለጠነ። በአዳም ምክንያት ማለት ነው። እንደው አሁን እሱን እያነሳን ስንወቅስ ምናልባት ዛሬ ከእሱ የበለጠ እኮ ኃጢአት እንሰራለን። ምን ጥያቄ ነው? ግን ላለመታዘዙ ባለመታዘዙ ምክንያት ያቺ ነገር መጣች። ዛሬ እውነት ለመናገር ይቆጠር የሚባል ከእግዚአብሔር ትእዛዞች ውጭ የምንሆን ሰዎች ስንት ነን? በየቀኑ በየሰዓቱ በየደቂቃው ከእግዚአብሔር ሕግ የምናፈነግጥ የእግዚአብሔርን ሕግ የምንሽር ከእግዚአብሔር ሕግ በተቃራኒው የምንሄድ ስንቶች ነው? ያው የተጻፈ ስለሆነ ታሪክ ስለሆነ ነው የምናነባው እንጂ እኛ በሱ የምንፈርድ እኛ ንጹሐን፣ እኛ እሱ የሰራውን በደል የማንሰራ እኛ ምንም ኃጢአት የማይስማማን ሰዎች ስለሆናል። ያ ሞት ሰልጥኖ ነበረ። ያን ሞት ነው ያ ቀዳማዊው አዳም ያመጣውን ሞት ዳሃራዊ ወይም ደግሞ ዳግማዊ አዳም የተባለ መድኃኒታችን ኢየሱስ ክርስቶስ አጠፋው ይላል። ዛሬ እዚህ የተሰበሰብነው ይህንን የድል በዓል ይህንን ለሁላችን ነፃነት የታወጀበትን በዓል ይሄንን ለዘመናት በዓለም ላይ ተንሰራፍቶ የነበረው የሰይጣን አገዛዝ የተሻረበትን በዓል ነው እያከበርን ያለነው። በዚህ በዓል ላይ የምናስታውሰው ትንሣኤን ብቻ አለንም። ከትንሣኤ በፊት ሕማም ነበረ፣ ሞት ነበረ፣ መቃብር ነበረ። በዚያ ሁሉ ውስጥ ለእኛ የተከፈለልን ዋጋ ምን ያህል እንደሆነ እናስተውል ይገባል። እንደዚህ ሙሉ ትንሳኤ ያለ ሞት አልመጣም። ሙቶ ነው የተነሳ። ተሰቅሏል። ከዚያ በፊት ብዙ ጸዋትወ መከራ ተቀብሏል። ተገርፏል። ያንን ሁሉ ያደረገ ለኔ ነው ያንን ሁሉ ያደረገ ለኛ ነው ብለን አው የበለጠ ከሱ ጋር ያለንን ፍቅር እንድናጸና እንድናበዛ፣ ለሱ ያለንን ክብር እንድንጨምር ያስፈልጋል ትንሳኤ ሲጠበቅ ነበር። ተስፋትን ሳይን ሲጠብቁ የነበረ በጣም ብዙዎች ናቸው። እነ አብርሃም ሊያዩት የተመኙት እነ ይስሐቅ እነ ያዕቆብ፣ ከዚያ በኋላ የነበሩት ነቢያቱ ጽድቃችን እንደ መርግም ጭርቅ ሆነ እያሉ ምንም ኃጢአት ሳይኖርባቸው በዚያ ኃጢአት ምክንያት እያንዳንዱ መዝለቃቀቶ ሲሰቃይ ሲማቅቅ የነበረው ሰው ሁሉ ይጠብቃት የነበረች ቀን አለች። ቅድም በቅዳሴው መካከል አሁን ከቅድመ ወንጌል ላይ ምናልባት በግዕዝ ስለሆነ ስላልሰማችሁት እዚህ ላይ አለ ስክሪኑ ላይ። ብዙ ነቢያት ሊያዩ ወደዱ፣ ነገር ግን አላዩ። የእናንተ ግን ያዩ አይኖቻችሁ፣ የሰሙ ጀሮቻችሁ የተመሰገኑ ናቸው። ሐዋርያት እኮ ነው። እኛ የሐዋርያትን አይን አይን አድርገን ስላየ የሐዋርያትን እጅ እጅ አድርገን ስለዳስ እኛም ምስጉን በዚህ ዘመን መፈጠራችን። ያ ወቅት ሰው ብቻ ነበር ኃጢአተኛ። ዘመኑ በራሱ ስሙ ሌላ ነበር። ዓመተ ኩነኔ፣ ዓመተ ፍዳ ነበር የሚባል ዘመኑ ራሱ ስሙ ነው የተቀየረው እኮ። ክርስቶስ ወደዚህ መምጣቱ ለዘመኑም ራሱ ያ ከዓመት ጋራ ዘር ሁኖ ይነገር የነበረው የፍዳ የኩነኔ ዘመን የሚለው የምሕረት ዘመን እንዲባል ክርስቶስ ወደዚህ መምጣት ነበረ። ስለዚህ ያንን ተስፋ ያደርጉ የነበሩ ነቢያት በትንቢታቸው የተናገሩለት ነው ይሄ ትንሣኤ ይሄ ትንሣኤ ደግሞ በኩረ ትንሣኤ ሙታን ይባላል። የትንሣኤ ሙታን መጀመሪያ በኩር ነው ይባላል። ምን ማለት ነው? ከክርስቶስ በፊት የተነሳ ሌላ የለም ማለት ነው። አይደለም። ከክርስቶስ በፊት በብሉይ ኪዳንም የነበሩ ነቢያት ያስነሷቸው ሙታን ነበሩ። እነ ኤልያስ እነ ኤልሳዕ ያስነሷቸው ሙታን ነበሩ። ክርስቶስ ወደዚህም ከመጣ በኋላ እሱ ያስነሳቸው እነ አላዛዝ ከአራት ቀን መቃብር በኋላ አስነሷል። ሌሎችንም እንዲሁ አስነሷል። በእሱም ደግሞ በተሰቀለበት ሰዓት ከመስቀሉ ስር ብዙዎች ሙታን ተነስተዋል። እንደውም እኮ መቃብር ተከፈቱ፣ ሙታን ተነስተዋል። ምምም ብዙዎች ተነስተዋል አይደለም በሱ ከሱ በረከትን ባገኙ ስልጣንን ባገኙ በቅዱሳን ሐዋርያት እጅ ተነስተዋል ነገር ግን የእነዚያ ሙታን ወይም የነዚያ ትንሣኤ በኩረ ትንሣኤ ሙታን አልተባለም። በመቅደም ከሆነ በነ ኤልያስ እና በነ ኤልሳ ዘመን የተነሱት ሙታን ይቀድሙ ነበር፣ አይደለም ከክርስቶስ በፊት እኮ ለምሳሌ አላዛር እኮ ተነስቷል። እሱ ያስነሳቸው ከእሱ በፊት ነው። እነሱ በኩረ ትንሣኤ ሙታን፣ የሙታን መነሳት መጀመሪያ፣ በኩር አልተባለም። ምክንያቱም አንደኛ እነዚህ ሰዎች ፍጡራን ናቸው። ሁለተኛው እነዚህ ሰዎች አስነሽ ይፈልገዋል። ኤልያስ፣ ኤልሳዕ፣ ራሱ ክርስቶስ፣ ሌሎችም ሐዋርያ። ሌላው ደግሞ እነዚህ የተነሱ ሰዎች ሁሉ ተመልሰው ሙተዋል። ገና ትንሣኤ ሙታን ወይም ደግሞ ትንሣኤ ዘጉባኤን ይጠብቃሉ። ክርስቶስ ግን የክርስቶስ ትንሣኤ ግን ከዚህ ሁሉ የተለየ ነው። አንደኛ ፈጣሪ ነው። ሁለተኛ አስነሽ አለ አልሻም ወተን ሳይኮ ስልጣን ላይ በራሴ ስልጣን ተነሳው። እንደገና ደግሞ ዳግም ሞትም የለበትም። አሁን ልናስተውን የሚገባ ክርስቶስ ከአሁን በፊት መጥቶ ማድረግ የሚገባው አድርጎ በደሙ ገዝቶናል። ከአሁን በኋላ የሚመጣው አመጣጥ እንደ በፊቱ አመጣጥ አለብን። ለማስተማር

ስለዚህ መድኃኒታችን ኢየሱስ ክርስቶስ ዳግም ሞት የለበትም። የእሱ ከእነዚህ ሁሉ ስለተለየ በኩረ ትንሣኤ ቦታ እንዲያውም እኛ ወደፊት ለምንነሳው ትንሣኤ በኩል ነው። ትንሣኤው የሚያስተምርን እኛ ዘላለማዊ መሆናችን እንዲሁ እስከ መቃብር ብቻ እንዳልሆነ። በእሱ ዘመን የነበሩ ሰዱቃውያን የሚባሉ ወገኖች ነበሩ፣ የሰው ሕይወቱ እስከ ሞቱ ነው ብሎ ዛሬም ብዙ ተርፈሰ ደምቃውያን በተለይ በዚህ በምዕራብ አለ። በጣም በቃ እኛ የምንኖረው እስከ ሞት ድረስ ነው፣ ከሞት በኋላ ሌላ ነገር ስለሌለ ሌለ፣ እንብላ፣ አንጠጣ፣ እንስፈር፣ ያፈለገን እናድርግ። ከዚህ በኋላ ግን ያልቃለን። ባጭራሽ አይደለም። እንደው ትንሳኤን ማመን የክርስትና ሃይማኖት መሰረቱ። ትንሳኤን ካላመነ ሰው ክርስቲያን ላይ ማለት ዋጋ ነው፣ ትርጉምም የለው ሐዋርያው ቅዱስ ጳውሎስ ላይ ያለ የትንሣኤውን ትምህርት ክርስቶስ ካልተነሳማ ሃይማኖታችን የምናስተምረው ሁሉ ትምህርታችን ሁሉ ከንቱ ነው ያለ መሰረታዊ ትምህርት ነው። በክርስትና ትንሳኤን ማመን መቀበል፣ ለዚያ ነው እኮኛ ከዚህ ከሚያልፈው ወደ ማያልፈው፣ ከሚጠፋው ወደ ማይጠፋው፣ ከዚህ ከምድራዊ ወደ ሰማያዊ እንደምንሄድ ስለምናምን ከሞት በኋላ ህይወት፣ ከመቃብር በኋላ ትንሣኤ ሙታን እንዳለ ስለምናምን ነው። ይሄ ደግሞ ማረጋገጫው የጌታ ትንሣኤ ስለሆነ ነው። እኛ ሕያዋንን ብለን እና ዘላለማውያንን ብለን እና እንዲሁ በመቃብር በስብሰን የምንቀር አደለንም። እንደ እንስሳት እንደ ሌሎቹ እንስሳት አደለንም። ከእነዚያ የተለየንን እፍ ያለብን ሕያዋን ፍጥረታት ነን። ያቺ ደግሞ እፍ የተባለችው እስትንፋስ የክርስቶስ የእግዚአብሔር እስትንፋስ የምትሞት አይደለች፣ ያወት ናት፣ በእያንዳንዳችን ውስጥ ያለች ናት። ስለዚህ በትንሳኤ ዘጉባኤ ሁላችን ተነስተን በሱ ቀኝ ለመቆም ነው ዛሬ የምንወጣ፣ የምንወርደው የምንጸልየው፣ የምንጾመው፣ የምናስቀድሰው፣ የምንቆርበው፣ ንስሓ የምንገባው ስለዚህ ትንሣኤ የተስፋ ነው። አዎ ስለ ሞት ያለን አመለካከት ምንም እንዳይሆን በእምነት እንዲሆን በዚህ ምድር ላይ በእውነት ትክክል ነው። ከምንወዳቸው ከምናፈቅራቸው አብረን ከኖርናቸው ሰዎች መለየታችን ሊያሳዝን ይችላል፣ ግን እንደ ክርስትና ስጋዊ ሞት የሰው መጨረሻው እንዳልሆነ በክርስቶስ ነው ሳይ ነው። ስለዚህ ዛሬ ይህንን በዓል ስናከብረው ቅድም እንዳልኩት በኦርቶዶክሳውያን የክርስቶስን እውነተኛ አምላክነት የምናረጋግጥበት የእኛም ደግሞ ሕያዋን ሁነት ለዘላለም መኖራችንን ያየንበት፣ የተማርንበት ወንሴፎ ትንሣኤ ሙታን ብለን የሙታንን መነሳት ተስፋ እናደርጋለን ብለን እንድናምን እንድንጸልይ ተስፋ እንድናደርግ ያደረገ በዓል ስለሆነ እጅግ በተለየ ሁኔታ እናከብረዋለን። ስለዚህ ትንሣኤን ስናስብ ክርስቶስ ወደዚህ ዓለም የመጣው የወደቀውን ለማንሳት በጨለማ ውስጥ የነበረውን ዓለም በብርሃኑ ለማብራት ነው። የተሸገረውን ሰው ለመርዳት ነው። ትንሣኤን ስናስብ እርሱ በጣም ብዙ እንዳደረገልን እናውቃለን፣ ብዙ እንደረዳን እናውቃለን፣ እንዳዳነን እናውቃለን፣ እንዳነሳን እናውቃለን፣ እንደሰበሰበን እናውቃለን፣ እንደፈለገን እናውቃለን። ነገር ግን እኛ ደግሞ ጥቂት የሆነችዋን ነገር በዚህ በዓል ላይ ልናስታውስ ያስፈልጋል። ሌሎች ክርስቶስ እኮ በመጨረሻ በመጣበት ሰዓት የሚጠይቃቸው ጥያቄዎች አሉ።

ሁልጊዜ የሚያከፍሉ ሰዎች አሉ ታውቃላችሁ በእጦት በችግር ምክንያት ስለዚህ እነሱን ልናስብ ያስፈልጋል ትንሣኤው ከዚህ ጋር ከሆነ ነው እውነተኛ በዓል እያከበር ነው ምክንያቱም ክርስቶስ ለእኛ ወደዚህ የመቶ ይህንን ከከፈለልን እኛ ደግሞ ጥቂት የምትባል ነገር እንዴት መክፈል ያልተናል ምናልባት እንደምንለው እዚህ ሀገር ብዙ የተሟላ ነገር ስለሆነ ነገር ግን ሀገራችን እጃቸው የሚዘረጉ በጣም ብዙዎች አሉ። እኛ የምናውቃቸው አናውቃቸው በጣም ብዙ ሰዎች አሉ። ደግሞ መስጠት ያለብን ስለምናውቃቸው ብቻ አይደለም ለተቸገረ ሰዎች ባልንጀራህን እንደራስህ አድርገህ ወደ ዛሬ እኛ የምንበላዋለን የምንጠጣዋለን የምንለብሰዋለን አማርጠን እንለብሳለን። ይህ ሁሉ የሌላቸው በጣም ብዙዎች ስለሆኑ በተለይ በዚህ በዓሎ ሁላችን እነዚያን ልናስብ ያስፈልጋል። ሌላው ደግሞ በሰላም እጦት በጣም በብዙ ችግር ውስጥ የሚኖሩ ወገኖቻችን አሉ። ዛሬ እንደኛ የዛሬ ሁለት ሶስት ዓመት ውስጥ ላይ ቤተክርስቲያን ሄደው አስቀድሰው ሊመጡ ሰዎች ዛሬ ግን ማስቀደስ ያልቻሉ ሰዎች አሉ። እኔ በተለይ በዚያ ሀገር ስገት ስለማውቀው ፈርተው የሚመጣውን ስለማያውቁ ስለዚህ ለነሱም ሰላም አብዝተን ልጸልይ ያስፈልጋል። ምክንያቱም ሰላም እውነተኛ ሰላም ይመጣ ከክርስቶስ ስለሆነ እሱ የሰላም አምላክ ስለሆነ የሰላም ንጉሥ ስለሆነ ስለዚህ በዚህ ሰዓት እነሱንም እንድናስብ ያስፈልግ። በዓሉ ትርጉም ያለው የሚሆነው ምሉዕ የሚሆነው ይህንን ይህንን እያደረግን እንጂ ለእኛ ብቻ እያሰብን ከሆነ ለእኛ ብቻ እየደገስን ከሆነ ለእኛ ብቻ ለመብላት እያሰብን የምናከብረው ከሆነ ያ በእውነት ለመና እንዲሁ ምናልባት ሥጋችን ደስ ሊለው ይችላል። ነፍሳችንን ግን ደስ የሚያሰኝ አከባበር ላይ አይሆንም። በተለይ ደግሞ ክርስቶስን የሚያስደስት በዓል አከባበር ልናከብር ይገባ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በዓሉን የተባረከ የተቀደሰ በዓል ያድርግልን። ከዛሬ ዕለት የዛሬ ዓመት በሰላም በሕይወት ጠብቆ ያድርሰን። ቀሪውን ጊዜ የተባረከ የተቀደሰ ያድርግልን። ሀገራችንና ቤተክርስቲያናችን በሰላም ይጠብቅልን። እግዚአብሔር ይባርካችሁ። ጽባ እግዚአብሔር